በመንፈስ ቅዱስ ስም መጋቢት አራት በዚች ቀን የከበሩ ፊቅጦር እና ዳኬዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች፣ ሴቶችና ወንዶች፣ ደናግሎች በሰባትነት ሞቱ። እሊህም ቅዱሳን በታላቁ ቆስተንጢኖስ እና በልጁ ዘመን መንግስት የጣዋታትን ቤቶች አፍርሰው ጣዋታትንም ሰብሮ አቃጥለው በቦታቸው ቤተ ክርስቲያናትን ሰርቶ አምላክን በወለደች በእመቤታችን በቅድስ ድንግል ማርያም ስም በሌሎችም በብዙ ቅዱሳን ስም ታቦት ሰይሞ ነበረ። ከሃዲ ዮሪዮስም በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖትንም ካህናቶች አከበራቸው። ብዙዎች ክርስቲያኖችንም አስገደለ። የሊ ቅዱሳን ዜናዎቸው አስቀድሞ በጣዖታት ቤቶች ላይ ያደረጉትን ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይ አሰቃያቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኖሮ በኋላም ቸብቸቧቸው በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸው ከእኛ ጋር ለዘለም ትኑር አሜን። ዛ አቅረብ ቁማሌት ዘክሬ ማላፍነት ፀምዱ ዘልፈ ለላነብ ተወከብ ዘቴ ጻፈ እንተለሴከ ጊዜ ጸሪቃ ምሉ ተወከፈ ላቡ ብላን ዘተርፈ ነቢያት ቅዱሳን አርያ ሰባኪያን ሰማቶ ጸርቃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ገዘቲ መካን

በልጁ ዘመን መንግስት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብሮ አቃጥለው በቦታቸው ቤተ ክርስቲያናትን ሰርቶ አምላክን በወለደች በመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙ ቅዱሳን ስም ታቦት ሰይሞ ነበረ። ከሃዲ ዮሪዮስም በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖትንም ካህናቶች አከበራቸው ብዙዎች ክርስቲያኖችንም አስገደለ። የሊቅ ቅዱሳን ዜናዎቸው አስቀድሞ በጣዖታት ቤቶች ላይ ያደረጉትን ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይ ያሰቃያቸው። ብዙ ቀንም ሲሰቅሏቸውና ሲገርፋቸው ቆዳቸውንም በሾተል ሲሰነጥቁ ኖሮ በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማትነት አክሊልን ተቀበሉ።

በልሳን አዲስ ወደ ሰማ ቀረበ ዝነፈስ ጸሎተሙ ማርያም በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከእኛ ጋር